የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት ህግ ከማውጣት ባሻገር የህዝብ ውክልና ስራ መስራትና በህብረተሰቡ ዘንድ የሚስተዋሉ የመልካም አስተዳደር ችግሮችን ለመቅረፍ የህዝብ አስተያየት መስጫ መድረኮችን በማዘጋጀት ውይይት ያደርጋል ወልቂጤ ከተማም መሰል መድረኮችን በማድረግ በንግድና ገበያ ልማት በትራንስፖርት አገልግሎት ዘርፍ የሚስተዋሉ ችግሮችን ለመቅረፍ ህዝባዊ መድረክም አካሂዷል በመርሃ ግብሩ ላይ የተገኙት የክልሉ ምክር ቤት ምክትል አፈ ጉባኤ መነቴ ሙንዲኖም የመልካም አስተዳደር እንቅፋቶችን ለመቅረፍ መድረኩ አስፈልጓልን ብለ። የክልላችን ህዝብ ተወካዮች ምክር ቤት የክትትልና ቁጥጥር ስራውን በሚሰራበት ጊዜ ታች ወርዶ ከህብረተሰቡ ጋር በሚያደርገው ውይይቶች ሰፋ ያለ የመልካም አስተዳደር ችግሮች የሚነሱበት በሁለቱ ተቋም ላይ የሚነሱበት መድረኮች ተፈጥሮ ነበር። በዚህም መነሻ ከዚህ በፊት ታች ተወርዶ ክትትልና ቁጥጥር ተደርጎ ግብረ መልስ ተሰጥቶ የተሻሻሉ ስራዎች መልካም ተሞክሮ የሚሆኑ ስራዎች የራሳችን እንደሆኑ ተወስዶ ቀጣይ ደግሞ የህብረተሰቡ ማነቆ ወይም ደግሞ የህዝብን እሮሮ የሚያስነሱ ተግባራት ላይ ሁላችንም ሰፋ ያለ ውይይት ማድረግ መቻል አለብን። የመድረኩ ዓላማ በዋናነት የህዝቦች የመልካም አስተዳደር ችግር የሆኑ ማነቆ የሆኑ ችግሮች ምንድን ናቸው የሚለውን ነቅሶ ማውጣት ነው። ከትራንስፖርት አገልግሎት ጋር በተያዘ በክልሉ ያልተፈቱ ችግሮች መሆናቸውን አፈ ጉባኤ ጠቅሰዋል። አጠቅሰዋል። በተለይም ተሽከርካሪዎች ከተፈቀደላቸው መጠን በላይ በመጫን ለአስከፊ የትራፊክ አደጋ መጋለጣቸውም የዜጎች ሕይወት አላግባብ እንዲጠፋ ምክንያት እየሆነ ስለመምጣቱም ተናግረዋል። ጉለቶችን ላይ ትኩረት እንድናደርግ ነው ማሳሰብ የሚፈልገው። በመንገድ ትራንስፖርት ዘርፍ ላይ ያሉ የሚነሱ ችግሮች ላይ ከተወያየም በኋላ መፍትሄው ምን መሆን አለበት ነው የችግሩ መነሻም ህዝብ፣ እኛ እዚህ ውስጥ ያለን የማህበረሰብ ተወካዮች፣ ህዝቡ ምን ያነሳል? ቀጣይስ እንዴት አድርገን ነው መፍታት ያለብን? ምክንያቱም ትርፍ በመጫንም ይሁን ትርፍ ክፍያ ላይ ተባባሪዎች እኛው ራሳችን ስለሆን ማለት ነው በትራንስፖርቱ ዘርፍ ላይ ምንድን ነው መደረግ ያለበት ቢሮ ምን ማድረግ አለበት የጉዳዩ ባለቤቶች ደግሞ በየዘርፉ ያሉት ደግሞ ምንድን ነው መደረግ ያለበት የሚለው ላይ በዳንግ መውሰድ መቻል አለብን ህብረተሰብ እንደ ህብረተሰብ ደግሞ በምንድን ነው መተባበር ያለብን ምኑ ላይ ነው የጋራ ማድረግ ያለብን በጋራ ታግለን ነገ ላይ ሀገር ተረካቢ የሆነ ዜጎቻችንን በየመንገዱ እንዳናጣቸው ምንድን ነው መደረግ ያለብን ንብረት ጥረን ለፍተን ያፈራናቸው ንብረቶች እንዳይባክኑብንና እንዳንጎዳ ምንድን ነው ማድረግ ያለብን? ትላንትና በሆሳና ከተማ በተነሳው መድረክ ላይ ወደ 117 ዜጋ አተናል። በአንድ አመት ከብቃት ማረጋገጫ ሰርተፍኬት አሰጣጥ ጋር ተያይዞም ተቋማት ክትትል ሊደረግባቸው እንደሚገባም ነው ምክትል አፈ ጉባኤ የገለጹት። ወገኖቻችን በቀላሉ በትራፊክ አደጋ ህይወታቸውን እያጡ ያሉበት ሁኔታ አለ። የዚህ መንስኤ ምንድን ነው ብላችሁን እናንተ የምታስቡት በሁለት መልኩ ነበር ስነሳ የነበረው፣ ከእናንተም የሚነሱ ነገሮችን እንጠብቃለን። አንደኛው ብቃት ያለ የሌለው ተቋም ላይ የሚሸጡ የማንጃ ፍቃድ አሰጣጥ ጋር ተያይዞ የሚነሱ ነገሮች አሉ። በሌላ መልኩ ደግሞ ከመጠን በላይ ከፍጥነት በላይ ማሽከርከር፣ በሌላ መልኩ ደግሞ ከተፈቀደለት ጭነት በላይ ሰውን ጭኖ ማሽከርከር። ለዚህ የእኛ ሚና ምንድን ነው መሆን ያለበት? ትራፊክ ብቻውን የሚያደርገው ነገር የለም። ትራፊክን ተሻግሮ የምንሳፈረው እኛ ነን። ከቁጥር በላይ የሆነ መኪናው ታጭቆ እያየን ተጠጋግተን እየተሳፈርን ያለን ወንበር አስገብቶልን እየተቀመጥን ያለን እኛ ስለሆን መፍትሄ ማምጣት መቻል አለብን። ህገወጥ ነጋዴዎችን ወደ ህግ ስርዓት ማምጣት፣ የነዳጅ ማደያዎች አካባቢ ያሉ ተግዳሮቶችን በጋራ መከላከል እንደሚያስፈልግም ገልጸዋል። ኑሮ ውድነት ጋር የሚነሱ ነገሮች አሉ። ኑሮ ውድነትን እንዴት አድርገን ነው መቀነስ ያለብን? አንድ አካል ብቻ ነው ወይ ኑሮ ውድነትን መቀነስ ያለበት መንግስት ብቻ ነው ወይም ኑሮ ውድነትን መቀነስ ያለበት? ሻጭና ሸማች እንዴት ነው ግንኙነት አግባባችን? የሚለው ላይ በደንብ አርገን መውሰድ መቻል አለብን፣ መወያየት መቻል አለብን። በደላላ ከመገበያየት ባለፈ ቀጥታ የሆነ የግብይት ስርዓቱን ከማጎልበት አንጻር ከህብረተሰቡ ምን ይጠበቃል? እኛ እውነት ከቀጥታ ሄደን ነው መገበያየትን የምንመርጠው ወይስ በደላላ መገበያየት ነው የሚለው ላይ አላስፈላጊ የሆነ ህገወጥ ደላሎችን ለመከላከል በጋራ መስራት ስላለብን እሱ ላይም በደንብ አርገን አስተያየት መስጠት መቻል አለብን፣ የሚል ነገር አለኝ። በማዕከላዊ ኢትዮጵያ ክልል ሆሳናና ወልቂጤ ከተሞች በተቋማት አገልግሎት አሰጣጥ ዙሪያ የተዘጋጀው የህዝብ አስተያየት የክልሉ የመንግስት የስራ ኃላፊዎች በተገኙበት ተጠናቋል።